የሴቶችን የማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነት ለማረጋገጥ ለውጦችን አጠናክሮ በማስቀጠል ማጽናት እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል የዱራሜ ክላስተር ተቋማት ሴት አመራሮችና ሰራተኞች በጋራ በመሆን በዓለም ደረጃ ለ114ኛ ጊዜ በሀገራችን ለ49ኛ ጊዜና በክልል ደረጃ ለሁለተኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀን ማርች 8 በዓልን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በክላስተሩ መቀመጫ ዱራሜ ከተማ በተለያዩ ዝግጅቶች በድምቀት ተከብሯል። በበዓሉ ላይ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የገጠር መሬት አስተዳደርና አጠቃቀም ኤጀንሲ ምክትል ስራ አስኪያጅ ወይዘሮ አሊያ ሽፋ በዓለም ደረጃ ሴቶች የከፈሉትን መስዋዕትነትና ተጋድሎ የሚዘከርበትና ተሞክሮ የሚቀመርበት በመሆኑ በዓሉን ማክበር አስፈላጊ ነው ብለዋል። ይሄ ቀን ወደዚህ እንዲከበር ያደረገ በዓለም ደረጃ ሴቶች የከፈሉት መስዋዕትነትና ያደረጉትን የትግል ተጋድሎ የምንዘክርበት ከዛ ተሞክሮ የምንወስድበት እንዲሁም ደግሞ ምናልባት በዓለም ደረጃ ይሄ ቀን እንዲከበር የሄዱበት ርቀት በዛው ልክ በተደረገው ጥረትም በሀገር ደረጃም እንዲሁም ደግሞ በክልል ደረጃም እንዲከበር በዋናነት ያስፈለገበት ምክንያት ይሄንን በዓል ሲከበር የበዓሉ ታሪካዊ አመጣት ምን ይመስላል? ለምንድን ነው የሚከበረው? ምንስ ይጠቅመናል የሚለው ነገር ላይ ያው ዋናው ግንዛቤ ያስፈልጋል ብዬ አምናለሁ። ዋናው ምንድን ነው ይህንን ቀን በምናከብረው ቀን ይህንን በዓል እንዲከበር መሰረታዊ የሆነ የተከፈለ ዋጋ ሴቶች ከወንዶች እኩል ያለመከፈል እንዲሁም ደግሞ እላፊ ሰዓት የማሰራት የስራ ሁኔታ ባልተመቻቸበት ስራ እንዲሰሩ የሚገደዱበት ጊዜ የነበረ እና ይህንን ትግል በማድረግ ችግሩን እንዲፈታላቸው ለማድረግ ታስቦ የሚከበርበት እንዲሆን አደረጉ። የበዓሉ መከበር የሴቶችን እኩልነት ሁለንተናዊ የልማት ተሳትፎና ተጠቃሚነት ለማረጋገጥ በተከፈለው ዋጋ የመጡ ለውጦችን ለመዘከር ያግዛል ያሉት ወይዘሮ አልያ ሽፋ በሀገር ደረጃ የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን ተናግረዋል። በሀገርም በዓለም አቀፍ ደረጃ ምናልባት በሀገር ደረጃ የሚቀመጡ በህገ መንግስቱ የተካተቱ የዓለም አቀፍ ስምምነቶችንም መነሻ ያደረገ ነው። ሀገራዊ ህገ መንግስታችን፣ በህገ መንግስታችን በሴቶች ደረጃ የተካተቱ ነጥቦች አሉ። በተመሳሳይ ሴቶች ፖሊሲ አለ። እንዲሁም ደግሞ ይህንን ፖሊሲ ደግሞ ለማስፈጸም የተለያዩ አደረጃጀቶች አሉ። እነዚህ አደረጃጀቶች ለምንድን ነው የሴቷ ኢኮኖሚካሊ ፖለቲካሊ ማህበራዊ ተሳታፊና ተጠቃሚ እንድትሆን የሚሰሩ ተቋማት ናቸው። እነዚህን ተቋም ደግሞ ተቋም የሚያደርገው በዋናነት ምናልባትም ያው ሴት ስንል ዋናው ነገር ሁሌ የሚባለው ትግል ከራስ ይጀምራል። ያንን እነሱ ታግለው እዚህ ደረጃ ላይ ካደረሱ በዚህ ትግል ደግሞ የመጡ በማህበራዊ በፖለቲካዊ በኢኮኖሚያዊ የተመዘገቡ ውጤቶች አሉ። ወደ ሀገርም ስንመጣ በፖለቲካ ደረጃ እንዲሁም ለምሳሌ አሁን ሕግ አውጪ በሕግ ተርጓሚ በሕግ አስፈጻሚ አካላት ሴቶች ውሳኔ ሰጪ ቦታ ላይ እንዲመጡ የተደረጉ ያሉ ነገሮች አሉ። ሴቶችን ያላሳተፈ ልማት ቀጣይነት የለውም ያሉት ወይዘሮ አሊያ ሽፋ በሁሉም የልማት መስክ ያላቸውን የላቀ ሚና ለማረጋገጥ በተሰማሩበት የስራ መስክ የሚያጋጥሟቸውን መሰናክሎች በብቃት በማለፍ ለላቀ ስኬት ጠንክረው ሊሰሩ እንደሚገባም አሳስበዋል። የሴቷ ተሳታፊነትና ተጠቃሚነትን ያላሳተፈ ሴትን ያላሳተፈ ልማት ሊረጋገጥ አይችልም። ከሚለው ብቻም ሳይሆን የሴት ልጅ ተሳትፎ ሰብአዊ መብትም ጥያቄ ነው። የሰብአዊ መብት ጥያቄም ከመሆኑ ባሻገር ከሀገር ከዓለምም በሀገር ደረጃም ከአጠቃላይ ፖፑሌሽኑ፣ ወይ ደግሞ ከህዝብ ቁጥሩ ሀምሳ ፐርሰንቱ ሴት ነው። ይህን ሀምሳ ፐርሰንቱን ያላሳተፈ ልማት ቢለማም ቀጣይ ሊሆን አይችልም። ሀምሳ ፐርሰንቱን ጥገኛ ነው የሚያደርገው ማለት ነው። ስለዚህ ሴቷ ተሳታፊ ስትሆን በዛው ልክ ለልማትም አጋዥ ናት። እንዲሁም ደግሞ ጥገኝነትም ከመቀነስ አንጻር ትልቅ ድርሻ ያለው። ይሄንን ደግሞ ለማረጋገጥ እያንዳንዳችን የምንሰራቸው ስራዎች በየዕለቱ በየተመደብንበት ቦታ የሚገጥሙንን ቻሌንጆች ከዚህ ተምረን መፍታት እንዳለብንም የምንማርበት። በመድረኩ ዓለም አቀፍ የሴቶች ቀን በዓልን አስመልክቶ መወያያ ሰነድ በወይዘሮ ብዙ ነሽ ሰማን ቀርቦ በተሳታፊዎች ውይይት የተደረገበት ሲሆን ለተነሱ ጥያቄዎችም ከመድረኩ ምላሽ ተሰጥቷል። ማርች ስምንትን የሴቶች ቀን ስናከብር በልዩ በልዩ ደስታ ይሆን እንደሚገባ አንስቼ ዛሬ ተሰባስበን ማርች ስምንትን እንድናከብር ላደረጉን ተቋማት ከፍ ያለ አድናቆትና ከፍ ያለ ምስጋና አለ። ሰነዱንና ከወይዘሮ አሊያ የቀረበው ማብራሪያ ለኛ በጣም በቂ ለሚቀየር ሰው፣ ለሚሰማ ሰው፣ ጭንቅላት ላለው ሰው በጣም ለሴቶች ከፍተኛ አስተዋጽኦ የሚያደርግ ነው። ያም ምንድን ነው ወደፊት ሴቷ እንድትመጣ ይ ተረባረሩ ያሉት ጉዳይ በጣም ደስ ይላል። ሊማዳ የሴቶች ግርዛቱ ወደፊት አሁን እየጨመረ ነው ያለው ኢቨን ከሆነ ቤት ሰራተኛ ሆነው ካሉበት ተገረዥ ሊመለስ ብለው እየሄዱ ያሉበት ነው። በቃ ሴቶች ግርዛት እየጨመረ ነው ያለው ይሄንን ደግሞ እኛ አሁን ካለ ብዙ የሴቶች ተሳታፊነት ተጠቃሚነት በምንለው ላይ ችግር ሳንቀርብ በራሳችን ላይ ቀድመን የምስራ ነው። ይሄኛው ትንሹ እንትን ነው። በዚህ ወደፊት እንደገና የመጨመሩ ጉዳይ ወደኋላ በተዋረድ ከሚመለከታቸው ሰዎች ጋር ብሰራ ሴቷ ተጠቃሚ ትሁን ተሳታፊ ትሁን ካል ከጤና አንጻርን የተፈጥሮ ያመጣባትን ጫና ሼር ማድረግ አለብን ነው የተለያዩ ከዚህ ቀደም ይዘናቸው የመጣን እስካሁንም ያልተሻገርናቸው የአመለካከት ችግሮች አሉ። ያልተገረዙ ሴቶች ያስቸግራሉ፣ አይታዘዙም። ይሄ እስኪል ነው አለ፣ አይደለም ገጠር ላይ ከተማ ላይ አለ። እንደዛ አድርጎ ልጁን ገጠር እሚልክ አለ። ይሄንን አመለካከት ካልሰበርም ማንንም ልናጅል አልችልም። በመጀመሪያ ደረጃ ተጠያቂዎች እኛ ነ። እዛ ጋር በዛ ልክ መስተካከል መቻል አለበት። ምናልባትም አሁን ቅድም የተነሳ ነገር አለ፣ ከዚህ ከካንሰር ጋር በተያያዘ ምናልባት ያው አንዱ ሊደረግ የሚችለው የራሱ የሆነ ደረጃዎች አሉት። ዋናው ግን ግንዛቤ ነው። ከግንዛቤ ባሻገር ግን ምናልባት እዛው በቀለል ተደርጎ ታይቶ እንደገና ፈርዘር ሪፈር የሚደረጉ ነገሮች አሉ። ቀጣይ አስበንበት የምናስኬድ ይሆናል። ብዙ የሚያስቸግርም አደለም። ከጤና አንፃር ደግሞ የራሱ የሆነ የጤና ባለሙያም በእንደዚህ አይነት ጊዜው በቂ ቢሆን ኖሮ ጠርተን ማብራሪያ የሚሰጡበትን ሁኔታ አሬንጅ ማድረግ እንችል ነበር። ግን እንደኛ ክላስተር በጣም የተወጣጠረ ፕሮግራሞች ስለሆኑ ያሉት ይህንን ጊዜ መጠቀም አለብን ከሚል አንፃር ነው ይህንን ነገር እያስኬድን ያለ ነው። ከህፃናት ማቆያ ጋር ቅድም ጉዜ ያነሳችው ነገር አለ። ግን ደግሞ ብዙ ጊዜ ይጠይቃል። ምንም ጥያቄ የለም። ኮሚትመንቱ አለ፣ መመሪያ አለ። መመሪያ ግን ብዙ ጊዜ ተግባራዊ ሊሆን የሚችለው ከአቅም ጋር እያያዘ የሆነ አንዴ ስለወጣ አንዴ ተግባራዊ የሚሆን ሳይሆን መመሪያ ገና ለገና አቅጣጫ ይዞ እንዲኬ ስለሚያግዝ በመመሪያ ደረጃ ኮሚትመንት ስላለ፣ በዋናነት ግን ጉዜም ቅድም ከቤቱም ሲነሳ እንደነበረ የህፃናትን ማቆያ ጠቀሜታዎች ለሴቷ ትልቅ ድርሻ አለው። ምክንያቱም ከስራው እንዲሁም ደግሞ ተፈጥሯዊ የሆነ ግዴታዎቿንም ደግሞ ሳትወጣ ተስተጓጉሎ እንዳትቀር በኢኮኖሚ፣ በማህበራዊ፣ በፖለቲካ ለምሳሌ መደጋገፍ ብለናል። ከመደጋገፍ አንጻር ከጤና አንጻር ኢቭን አሁን ጤና አንጻር ባይዘ እኛ አሁን ለውጭ አካላት ብቻ ነው። እርስ በርስ ራሱ ማህበራዊ ችግር በሚደርስበት ጊዜ የምንተሳሰርበትን የራሱ የሆነ የዕድር ስርዓት ሊኖረን ይገባል። ተቋም ላይ ብቻ አይደለም፣ መተሳሰር መቻል አለብን። አንድ ፕላስተር ላይ ነው ያለ ነው ሰፋ ያለ እንትን ሰፋ ያለ አካባቢ ሲሆን ብዙ የመገናኘት እድል ይጠባል ብሎ ማሰብ ይቻላል። ለመገናኘት ያስቸግራል ሊባል ይችላል። አሁን ደግሞ ጥሩ አጋጣሚ ምንድነው፣ ኢቭን አሁን የተከራየን ቢሆንም በቀጣይ ሁሉም ተቋማት አንድ ሕንፃ ላይ ነው የሚሆኑት ማለት ነው። ለዛ እራሳችንን እናዘጋጅ። በዕድርም በእቁብም በተለያዩ ማህበራት ላይ እየተደራጀን ማህበራዊ ችግሮቻችንም በተመሳሳይ ደግሞ ፖለቲካ ላይ ተሳታፊ እንድንሆን አቅም የምንገነባባቸው እድሎችንም እየፈጠርን እንዲሁም ደግሞ ከኢኮኖሚ አንፃር የመጡ እድሎችን ለምሳሌ አሁን ከፍታ ማህበር የምንላቸው ላይ አክቲቭ ፓርቲስፔት እንድናደርግ እዛ ላይም አቅማችንን እያሳደግን ኢቨን በጊዜያዊነትም ሆነ በተለያየ ስራ አማራጮች ይመጣሉ። ያንን በትርፍ ሰዓት የምንሰራ እስከዛ ድረስ ነው የራሳችንን ማሰብ ያለብን። ይህን ግን ለማድረግ የተገናኙ መወያየት፣ የተገናኙ መግባባት፣ በጋራ መደራጀት፣ ቅድም ሲቀመጡ የነበሩ ነገሮች አለ መደራጅ ለመሰማት ትልቅ አስተዋጽኦ አለው። ለሚደግፈው አካልም ደግሞ ያመቻል። የተናጠል ድጋፍ አይመችም። በጋራ ስንሆን ስንደራጅ ለሚደግፈን አካልም እንመቻለን። በተመሳሳይ ደግሞ የእርስ በርስ ችግሮቻችንንም በትንንሽ ኮንትሪቢሽን እንሻገራለን። ስለዚህ እርስ በርስ ተባብረን ቅድም ሲባል እንደነበረ ሴት ለሴት መደጋገፍ መቻል አለበት።